ምድን ነው እንደዚህ ማማር በእናትህ? ቀለበት ከታሰራ ይቀር። የሰርግ ቀን ይወሰ መችንቀ እሱን እንግዲህ አንተ ነው የምትወስነው። የሰርግ ቀን ሳይሆን እኮ መጀመሪያ የሚደ ሀይሚ የቡራ ንግስት፣ ዛሬ እንግዲህ ያልተጠበቀ ነገር ለብሩክ ለንጉሷ ትልቅ ነገር አበርክታለታለች። እውነት ለመናገር ሀይሚ አስተዋይ ነሽ የምንልሽ በምክንያት ነው፣ እና እኔ ያልጠበቅኩም። ብሩክ እንግዲህ ዛሬ ያልጠበቀውን ነገር ተደርጎለታል። የሰርጋቸውንም ቀን እንግዲህ ተናግረዋል ማለት ነው እና ማለት የት እንሰርጋቸውን የት ማድረግ እንደሚፈልጉ ተናግረዋል። እንዲሁም ደግሞ በቃ የሰርጋችን ቀን መወሰን አለበት ብለዋል። ቦራ ሀይሚ ደግሞ መጀመሪያ መቅደም ያለበት ሽማግሌ መላክ ነው ብላለች መሰረቷ ማለት ነው እና ዛሬ እንግዲህ የሀይሚና የብሩክንም ሁኔታዎች በደንብ የምንዳስስበት ነው። ቤተሰብ እንዴት ነው? ከሀይሚና ከብሩክ እየሰማን ያለው ነገር እጅግ በጣም እንዴት ነው የደስታ ሐሴትን የሚሞላ ነው እና በጣም በጣም ደስ ብሎኛል። ቦራ ቀብራራው ይገባሃል ማለት ነው። አንተም ለሷ ምርጥ ነገር ነው ያደረክላት፣ ቃላት በማይገልጸው ነገር። ስለዚህ አንተም ይገባሃል ነው የምለው። ሰላም ሰላም፣ ቤተሰብ እንዴት ናችሁ? አለው ሰላማችሁ ይብዛ አቦ እያላችሁበት እያልኮኝ ውድ ቤተሰቦቼ አለን የጨረቃ ፋሚሊ ስለምታበረታቱኝ እስካሁን አብራችሁኝ ስላላችሁ እጅግ በጣም ነው ማመሰግን። ተያይዘን ና ያለ ነው እንግዲህ የምር ማለት ነው። የሀይሚንና የብሩክን መጨረሻ ለማየት ሁላችንም እንግዲህ በትዕግስት ነው የምንጠብቃቸው ማለት ነው። ና እረ በስማም። ሰሞኑን ደግሞ እንዴት ነው፣ እንዴት ነው አዳዲስ ነገር ነው የምንሰማና ከሚባለው በላይ ማለት ነው። በጣም በጣም ፍቅራቸውን እንዴት ነው፣ በጣም ከአቅማቸው በላይ የሆነ ነው እና እንግዲህ ቡራ ደግሞ ወደ ቤት ውህዷል። ሁሉም ነገር ስለተረጋጋ እንግዲህ ችግር የለውም በሚል በበቀደሙ ቪዲዮም አንዳንድ ነገር ተብሏል። ስለ ቲክቶክ ቪዲዮም አንስቷል ቡራ ስለሱ ማለት ነው እና በጣም በጣም የሚገርም ነገር ሀይሚ ለቡራ ሰርፕራይዝ አድርገዋለች። የወርቅ ሰዓት አስራለታለች ማለት ነው እና ይሄ የወርቅ ሰዓት ደግሞ ሱፍ ለብሼ የለ ለሰርጋችን ቀን ነው ማስረው ብሏል እና ረበስ ማሁን ቡራ እየፈጠን ነው ማለት ነው፣ የምሬን ማለት ነው እና አመረርክ እንዴ እያለችው ነበር ሀይሚ ራሱ ማለት ነው። እኔ ሰሞኑን የምሰማው ነገር ከነ ሀይሚ ማለት ነው በቃ እኔ እንጃ አንድ ሰዓት ራሱ ባወራ ዩቱብ ላይ ያሰለቻል እንጂ አንድ ሰዓት ባወራ እራሱ በቃ እኔ እንጂ አልጨርስም ማለት ነው። ምክንያቱም በደስታ ፍንጥዝ ብለው ፍቅራቸው ደግሞ በጣም በቃ እንዴት ነው ደስ በሚል ሁኔታ እያሳለፉ ምርጥ ስጦታም እየተሰጣጡ እዚህ ና ደርሰዋል ማለት ነው። ሀይሚ ደግሞ ምርጥ ነገር ና ያደረግሽው ብሩክ ይገባዋል ከምንም በላይ ማለት ነው እና እንግዲህ የሰርጋቸውን ነገርም በተመለከተ ሰምታቸዋል ሀይሚ ትንሽ አስደንግጠዋለች ዛሬ ቀረስቼ ምናምን ብላና ቦራ እንግዲህ ው ትንሽ ጨጓራ ያመዋል ይሄን ጨጓራ በሽታ ግን ገና በትንሹ ማጥፋት ይኖርበታል ቡራ ማለት ነው እና እንደዚህ ሲደነግጥ ምናምን ትንሽ ስሜቱ ከባድ ነው ያው ቀረስ ሰው ብላ ትንሽ አስደንግጠዋለች ሀይሚ ማለት ነው እና እንግዲህ ሰርጋቸው እስኪ ቤተሰብ የት ይሆን ትላላችሁ ሰርጋቸው ማለት ነው እኔ የራሴን ሀሳብ እናገራለሁ። ማለት በእኛ ፍላጎት ሳይሆን ኦዲየንስ ሀሳብ ነው የሚሰጥ። ስለምንወዳቸው ስለምናከብራቸው ጥሩ ነገር ነው የምንጽፍላቸው። እኔ ሰርግን የምደግፈው ከቤተሰብ ጋር ነው፣ የምሬን ማለት ነው በወግ በማረግ ከቤተሰብ ጋር ነው መሆን ያለበት። በእርግጥ በወግ በማረግ ከቤተሰብ ጋር ነው የሚያደርጉት ብዬ አስባለሁ። እንግዲህ ቡራ ወንድምሽ ያገባው ዱባይ ነው እኛ ደግሞ ፓሪስ ብሏል ማለት ነው። ሀይሜም እንግዲህ ሰርጋችን ፓሪስ ነው ብለሃል፣ አስብበት ብላለች ማለት ነው። ሸር ስታረከው ምኔቴ ላይ ማለት ነው እና ማለት ኢትዮጵያ ውስጥ ተጋብታችሁ በስነ ስርዓት ሽማግሌ ተልኮ በቤተሰብ ተጋብታችሁ ልክ እንደ መላኩ በቃ በስነ ስርዓት ማለት ነው ተጋብታችሁ፣ ከዛ ለሽርሽር ወይም ደግሞ ለመዝናናት ፓሪስ ዱባይ እየፈለጋችሁበት መሄድ ትሄዳላችሁ። እንደዛ ነው እኔ ደስ የሚለኝ ማለት ነው። መሆን ያለበትም እንደዛ ነው። ክብር ያለው ምን ያለው የምሬን ማለት ነው። እና ሰርጋቸው በቤተሰብ ሲሆን ነው የተከበረ የሚሆነው ብዬ ነው የማስበው። የኔ ሀሳብ ይሄ ነው። ከሰርጋቸው በኋላ ይደርሳል። ለመዝናናት በቃ እንጆ ለማድረግ በጣም አሪፍ ጊዜ ለማሳለፍ ከዛ በኋላ ቢሄዱ ደስ ይላል ማለት ነው እና እንግዲህ ሀይሚ እንግዲህ ይህንን ወርቅ የሰዓት ወርቅ ለመግዛት ነበረ ትናንት የጠፋችው፣ ይቅርታ አድርጉል ብላለች። እንግዲህ ደግሞ ቲክቶክ ላይ በተለቀቀው ቪዲዮ ቡራ ግራ አጋብቶን ነበር በጣም ማለት ነው። ስራው አድካሚ ስለሆነ ነው ተረዱኝ ብለዋል ማለት ነው እና ትልቅ ላይ ይገባዋል ብለዋል። እንደዚህ የሆነው ሀይሚ እምቢ ስላለችው ነው ተብሏል ማለት ነው። ኮመንት እያየች ነበርና ሀይሚ ለዛም ነው ትቶኝ ሄደ እያለች ነው ሀይሚ። ቤተን ቆልፌ ስተኛ ከዶር ሙህዷል እያለች ነው ማለት ነው። በቀደም ቪዲዮ ከተሰራው ላይ አንድ ደቂቃው ረጅም ስለሆነ ሁሉንም ነገር መናገር አይቻልም እና ወርቅ ስላሰርክልኝ ምንድነው እንብላ፣ እንጠጣ ከዚያ እንተኛ ሲል ምንድነው እንተኛ ወርቅ ስላሰርክልኝ ነው በሚል ሁኔታ ይሄ ደግሞ ሶሻል ሚዲያውን አጥለቅልቆት ነበርና በጣም እኔ እንጃ አሁን ላይ ምርጥ የፍቅር ጊዜ እያሳለፉ ይገኛሉ። ስለዚህ ሀይሚና ቦራ ሰርጋችሁን በቤተሰብ በተከበረ እርግጠኛ ነኝ በቤተሰብ ነው የሚያደርጉት። ግን ደግሞ ሜቤ አይዶን ነው አላቅም። ግን እንደዛ ቢሆን የተሻለ ነው የሚሆነው ቦራ ይገባሃል። ሀይምዬ የኔ አስተዋይ፣ የኔ ጀግና፣ የኔ ጀግና ብሏታል ቡራ ራሱ ማለት ነው እና የኛ አስተዋይ ምርጥ ሴት ማለት ነው ብሩክ እንደዚያ ስላስደሰታት እንግዲህ እሷ ማስደስተዋለች የወርቅ ሰዓት በነገራችን ላይ በቃ እንግዲህ ሲጋቡ ሱፍ ለብሶ ምናምን ይሄን ማሰር ይችላል ማለት ነው። እና በጣም በጣም በጣም ጎበዝ ና ታይም የመሬን ማለት ነው አስባችሁታል። ከባድ ነው እንግዲህ እንደዚህ አይነት ነገር እቃ ገዝቶ መስጠት በጣም ከባድ ነው። በሴት ደረጃ ማለት ነው የመሬን። ቡራም አይታችኋል የገዛላትን። እና ብሩክ እንግዲህ ቀለበት አድርገናል፣ ቀለበት ካደረግነ ሽማግሌ ሰርጋችንን ወስናል፣ አለ ቡራ ማለት ነው። በቃ አሁን የያዙት መስመር እጅግ በጣም ደስ የሚል ነው ማለት ለወደፊት መላኩም ስለማይቀር ሰርጋቸውም መሆኑም ስለማይቀር እጅግ በጣም አሁን ላይ የሚጽፉት ርዕስ ማለት ነው። በቃ የማይሰረዝ ማለት ነው። ልትቀይሩት የማትችሉ ርዕስ ነው አሁን ላይ እየጻፉት ያሉ። አሁን ቡራ በቀደምም ቀለበት አሰረላት። ከዚህ በፊትም ይሄ የቃል ኪዳን ቀለበት እንደሆነም ዛሬ ነግሯታል። ከዚህ በፊትም ሀይሚ ቀለበት ማስራለች። ሰው የቀለበቱ ነገር በቃ አለቀ ማለት ይቻላል። እና እነሱ በልባቸው ከተሳሰሩ ስለቆየ፣ ከዚህ በኋላ ግን ያው በስነ ስርዓት ሙሽዬ፣ ሰምታችኋል ያለችውን በስነ ስርዓት ሽማግሌ ተልኮ፣ ከዚያ ሰርጋቸው በቤተሰብ ለሽርሽር ለመዝናናት ደግሞ የፈለጉበት ሀገር መሄድ ይችላሉ ማለት ነው። የእኛ ሀሳብ ይሄ ነው። እንግዲህ የእነሱን ውሳኔ ደግሞ አናቅም ማለት ነው። ብቻ ግን ሁለታቸው እንደዚህ ደስ እምር ፍቅር በፍቅር ሆነው ስለመጡ በጣም ደስ ብሎኛል። የጨረቃ ፋሚሊዎችም ደስ እንደሚላቸው ታስል